ሰላም፣ ጤና ይስጥልን የተወደዳችሁ የኤችጀን ቤተሰቦች፣ የአክብሮት ሰላምታችን በየላችሁበት ድረስ እነሆ የዕለቱን መረጃዎች ይዘንላችሁ መተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋወቃችሁ። በመውጫ ፈተና ውጤት ሳቢያ ዘጠና የግል ከፍተኛ የትምህርት ተቋማት ተዘጉ። ዩናይትድ ኪንግደም ከሩሲያ ጋር ሊፈጠር ለሚችለው ቀጥተኛ ግጭት መዘጋጀት አለባት ሲሉ የመከላከያ ሚኒስትሯ ጆን ሄሌ ተናገሩ። ሽብርተኝነትን እንዋጋ ስትል ህንድ ለኢትዮጵያ ጥሪ ለማቅረብ ከገዢና ከተቃዋሚ ፓርቲዎች የተውጣጡ የምክር ቤት አባላት ልዑክ ወደ ኢትዮጵያ መላኳን አስታወቀች። በዩናይትድ ስቴትስ ኮሎራዶ ግዛት፣ በጋዛ የቀሩትን የእስራኤል ታጋቾች ለማስታወስ በተዘጋጀ የእግር ጉዞ ላይ በነበሩ ሰላማዊ ሰዎች ላይ፣ ቤት ውስጥ በጠርሙስ ውስጥ የሚሰራ ተቀጣጣይ ፈንጂ ጥቃት መድረሱን የዓይን እማኞች ገለጹ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸውን መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። ጡረታ ለሚወጡ የሀገር መከላከያ ሰራዊት አባላት የጡረታ ማህበር በሕግ እንዲቋቋም ተጠየቀ። የጸጥታና ደህንነት አካላት ሀገራቸውንና ሕዝባቸውን አገልግለው ጡረታ ለሚወጡ የሰራዊት አባላት የጡረታ ማህበር በሕግ እንዲቋቋም የሚጠይቅ አጀንዳን ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክበዋል። የጸጥታና ደህንነት አካላቱ የሰራዊት አገልግሎት የበለጠ አክብሮት እንዲሰጠው ቢደረግ ያሉ ሲሆን፣ ይህም በማህበራዊና ኢኮኖሚያዊ ተጠቃሚነት የተደገፈ እንዲሆንም ጠይቀዋል። አክለውም በስራ ላይ ያለም ሆነ በክብር የተሰናበተ እንዲሁም የቀድሞ የሰራዊት አባል በማህበራዊ ፋይዳዎች ቅድሚያ የሚያገኝበት ሁኔታ ሊፈጠር እንደሚገባና ይህም ቤተሰቦቻቸውንም እንዲጨምር ቢደረግም ብለዋል። እንደ ሀገር ዋነኛ የግጭት መነሻ ምክንያቶች ያሏቸውን ሀሳቦች በአጀንዳነት ያነሱ ሲሆን ገደብ የሌለው የስልጣን ፍላጎት፣ ያልተገባ የቋንቋና የብሔር ፉክክር፣ ዘመን ተሻጋሪ የተቋማት ግንባታ ለመኖር፣ የመናናቅና የጥላቻ ፕሮፓጋንዳ እየተስፋፋ መምጣቱ፣ የፖለቲካ ሀሳብን በሰላማዊ መንገድ አለማራመድና ሌሎችም በርካታ ጉዳዮች በአጀንዳነት እንዲያዙ ቀርበዋል። ዩናይትድ ኪንግደም ከሩሲያ ጋር ሊፈጠር ለሚችል ቀጥተኛ ግጭት መዘጋጀት አለባት ሲሉ የመከላከያ ሚኒስትሯ ጆን ሄሌ ተናገሩ። ለዚህ ለመዘጋጀትም በቢሊዮን የሚቆጠር ፓውንድ ለማሰባሰብ ማቀዷን አስታውቃለች። የመከላከያ ሚኒስትሩ ለንደን 8 ቢሊዮን ዶላር በረጅም ርቀት ሚሳይል ምርት ላይ እንደምታፈስም ይፋ አድርገዋል። ዛሬ ሰኞ የወጣው የዩናይትድ ኪንግደም የመንግስት ስትራቴጂ የመከላከያ ግምገማ ሪፖርት ሩሲያና ቻይና በእንግሊዝ ላይ ትልቅ ስጋት እንደሆኑ አድርጎ አስቀምጧል ተብሏል። ግምገማው ስድስት አዳዲስ የጥይት ፋብሪካዎችን ለመገንባት 1.5 ቢሊዮን ፓውንድ ይመድባል ተብሎም ይጠበቃል። በሚቀጥሉት አምስት ዓመታት ለንደን የረጅም ርቀት የጦር መሳሪያዎችን ለማምረት 6 ቢሊዮን ፓውንድ እንደምታፈስ የመከላከያ ሚኒስትሩ ጆን ሄሌ ገልጸዋል። ይህ መልእክት ለሞስኮም ጭምር ነው። የብሪታንያ አቋም የጸና ነው። ይህ የጦር ኃይላችንን ማጠናከር ብቻ አይደለም፣ የኢንዱስትሪ መሠረታችንንም የምናጠናክረው አስፈላጊ ከሆነ የመዋጋት ዝግጁነታችን አካል ስለሆነ ነው ሲሉ ጆን ሄሌ ተናግረዋል። ሞስኮ እንግሊዝ ከፈረንሳይ ጋር በጋራ የሰራችው ሚሳኤል ዩክሬን በሩሲያ ግዛት ውስጥ የሚገኙ የሲቪል ኢላማዎችን ለመምታት ትጠቅማበታለች በሚል ውንጀላ አቅርባለች። ሽብርተኝነትን እንዋጋ ስትል ህንድ ለኢትዮጵያ ጥሪ ለማቅረብ ከገዢውና ተቃዋሚ ፓርቲ የተውጣጡ የምክር ቤት አባላት ልዑክ ወደ ኢትዮጵያ መላኳን በኢትዮጵያ የህንድ ኤምባሲ አስታውቋል። በፓኪስታን መንግስት የሚደገፉት ታጣቂ ኃይሎች በሺዎች የሚቆጠሩ ንጹሐን ህንዳውያን ላይ የሽብር ተግባር ፈጽመዋል በማለት ከሁሉም ፓርቲዎች የተውጣጡ የህንድ የፓርላማ አባላት ትላንት ማምሻውን በአዲስ አበባ ባለው የህንድ ኤምባሲ ተገኝተው አስታውቀዋል። ልኡካኑ ኢትዮጵያ ሽብርተኝነትን በመዋጋት ግንባር ቀደም ሀገር በመሆኗ ከእንድ ጎን እንደምትቆምም ጥሪ እናቀርባለን ብለዋል። እንደ አህጉርም የአፍሪካ ኅብረት ከየትኛውም አህጉራዊ ድርጅት የበለጠ በሽብርተኝነት ላይ ቁርጠኛ አቋምና መመሪያ ያለው ነው ያሉት ልዑካን ቡድኑ አፍሪካም ከህንድ ጎን እንድትቆም ጥሪ አስተላልፏል። ልዑኩ ከኢትዮጵያ ከፍተኛ ባለስልጣናት ጋር ተነጋግሮ ኢትዮጵያ ከህንድ ጎን እንደምትቆም ስለመጠየቁ ያስታወቀ ሲሆን ዜሮ ቶሌራንስ አገነስ ቴሮሪዝም በሚል መሪ ቃል ባከናወነው የትላንቱ ጉባኤ ለመላው የአፍሪካውያንና የአፍሪካ ቀንድ ጥሪውን አስተላልፏል። ኢትዮጵያ የአፍሪካ ኅብረት መቀመጫ በመሆኗ ከኢትዮጵያ ጋር መስራት ከአፍሪካ ጋር መሥራት ነው ያለው ኤምባሲው፣ ህንድ የኢትዮጵያን አስቸኳይ አጋርነት እንደምትሻም አስታውቋል። ከህንድ የፖለቲካ ፓርቲዎች የተውጣጣው ልዑካን ቡድኑ ወደ ኢትዮጵያ ከመምጣቱ በፊት በቱርክና በደቡብ አፍሪካ ለተመሳሳይ ዓላማ አቅንቶ እንደነበርም የተገለጸ ሲሆን በቀጣይም በግብፅና በሌሎች የተመረጡ አምስት የአፍሪካ ሀገራት ተመሳሳይ ጥሪዎችን እንደሚያከናውንም አስታውቋል። በዩናይትድ ስቴትስ ኮሎራዶ ግዛት፣ በጋዛ የቀሩትን የእስራኤል ታጋቾች ለማስታወስ በተዘጋጀ የእግር ጉዞ ላይ በነበሩ ሰላማዊ ሰዎች ላይ ቤት ውስጥ በጠርሙስ የሚሠራ ተቀጣጣይ ፈንጂ ጥቃት መድረሱን የዓይን እማኞች ገለጹ። የኮሎራዶ ፖሊስ በቡልደር ፐርል ስትሪት ሞል ላይ ለደረሰው በርካታ ሰላማዊ ሰዎች ለቆሰሉበት ጥቃት ምላሽ እየሰጡ መሆናቸውንም አስታውቋል። የአካባቢው ባለስልጣናት እንዳሉት ጥቃቱ የተከሰተው በአስራ ሶስተኛ ጎዳናና በፐርል ጎዳና በትላንትና ሁለት እሁድ በአካባቢ አካባቢው ሰዓት አቆጣጠር 3 ሰዓት ተኩል ላይ ሲሆን የመጀመሪያ ሕክምና እርዳታ ሰጪዎች የተጎዱትን እያነሱ ሲሆን፣ ፖሊስ ሁሉም ሰው ከአካባቢው እንዲርቅም አድርጓል። በስፍራው የነበሩ እማኞች ለሲቢኤስ ኮሎራዶ እንደተናገሩት ተጠርጣሪው በጋዛ የቀሩትን የእስራኤል ታጋቾች ለማስታወስ በተዘጋጀ እግር ጉዞ ላይ በነበሩ ሰላማዊ ሰዎች ላይ ጥቃት አድርሰዋልም ብለዋል። የኤፍቢአይ ዳይሬክተር ካሽ ባቴል እና የኤፍቢአይ ምክትል ዳይሬክተር ዳን ቦንጊኖ ድርጊቱ የሽብር ጥቃት ሲሉ ገልጸው የኤፍቢአይ ወኪሎች በቦታው ምርመራ እያደረጉ ናቸውም ብለዋል። በመውጫ ፈተና ውጤት ሳቢያ ዘጠና የግል ከፍተኛ የትምህርት ተቋማት ተዘጉ። የትምህርት ሚኒስትር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት ዘጠና ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነገረ። የትምህርት ሚኒስትር ዴታ አቶ ኮራቱ ቹኔ ቅድስት ማርያም ዩኒቨርሲቲ ግንቦት የአንድ ቀን 2017 ዓ ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ የትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት ዘጠና ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል ብለዋል። መንግስት ከዚህ በፊት ከፍተኛ የትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ ባላሳለፉን ላይ እርምጃ እንደሚወስድ ከገለጸ በኋላ ነው። ከመንግስት ዩኒቨርሲቲዎች እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉም ሚኒስትር ዴታው ተናግሯል። ተዘግቷል የተባሉ የግል ከፍተኛ የትምህርት ተቋማት በሁሉም የኢትዮጵያ አካባቢዎች ሲያስተምሩ የነበሩ ቢሆኑም ስማቸው ግን አልተጠቀሰም። ከቅርብ ጊዜ ወዲህ በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ የሚሰሩ መመረቂያና ጥናታዊ ጽሁፎች ከዚህ በፊት የተሰሩና ከሌሎች የተቀዱ ናቸው የሚሉ ሪፖርቶች እየጨመሩ በመሆናቸው ይህንን ለማስቆም እየተደረጉ ያሉ ጥረቶችን እንዲመልሱም ለሚኒስትር ዴታው ጥያቄ ቀርቦላቸው፣ የሰው ሰራሽ አስተውሎት መተግበሪያዎችን ጨምሮ ሐሰተኛ የመመረቂያ ጽሁፎችና ጥናቶችን ለመከላከል ዩኒቨርሲቲዎች የተለያዩ ቴክኖሎጂዎች እንዲጠቀሙ፣ ምርምሮችን ችግር ፈቺ እንዲሆኑ በተቀናጀ መንገድ እንዲ ሰሩ እየተደረገ ነውም ብለዋል። የቅድስት ማርያም ዩኒቨርስቲ ፕሬዚዳንት ዶክተር ወንደሰን ታምራት በበኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውን ተናግረዋል። እንደ አገር ወደ ዩኒቨርስቲ የሚገቡ ተማሪዎች ቁጥር ቅበላ ጉዳቱ በሁሉም ላይ ቢሆንም የግል ተቋማት እንደ መንግስት አቻ ተቋማት የበጀት ድጎማ ስለማያገኙ ጉዳቱ የበለጠ ነውም ብለዋል። የሶማሌላንድ ፕሬዚዳንት በሚቀጥለው ሳምንት በአዲስ አበባ ጉብኝት ለማድረግ ማቀዳቸው ውዝግብ አስነሳ። በአሁኑ ወቅት በኬንያ ዋና ከተማ ናይሮቢ የሚገኙት የሶማሌላንድ ፕሬዚዳንት አብዲራማን ሲሮ ይህንን ጉብኝታቸው እንዳጠናቀቁ ወደ ኢትዮጵያ ለማቅናት ማቀዳቸውን የሶማሊያ ሚዲያዎች ዘግበዋል። እንደ ዘገባዎቹ ከሆነ በፕሬዚዳንቱ ጉብኝት ላይ የሶማሊያ መንግስት ደስተኛ ለመሆኑን አስታውቋል። የሶማሊያ መንግስት ምንጮችን ዋቢ ያደረጉ ዘገባዎች እንዳሉት ቪላ ሶማሊያ ለኢትዮጵያ በላከው መልእክት የፕሬዚዳንት ሲሮን ጉብኝት እንዲሰርዝ ጥያቄ ቀርቧል። ጉብኝቱ የሚደረግ ከሆነም በከፍተኛ ባለስልጣናት ደረጃ አቀባበል፣ እንዳይደረግላቸው የሶማሊያ ሉዓላዊነት እንደ መዳፈር እንደሚቆጠርም ገልጸዋል ብለዋል። የሶማሊያ ፕሬዚዳንት ሀሰን ሼክ ማህሙድ ከዚህ ቀደም ከኢትዮጵያ ጋር ወዳደራደሯቸው ሀገራት ስልክ ደውለው የኢትዮጵያው ጠቅላይ ሚኒስትር ከሶማሌላንድ ጋር ማንኛውንም የቀጥታ ንግግር እንዳያደርጉ ማሳሰባቸውንም ዘገባዎቹ ገልጸዋል። የሰር አሌክስ ፈርጉሰን መኖሪያ ቤት ለሽያጭ ቀረበ። በዩናይትድ ኪንግደም ማክልስፊልድ የሚገኘው የሰር አሌክስ ፈርጉሰን መኖሪያ ቤት በ3.5 ሚሊዮን ፓውንድ ዋጋ ለሽያጭ ቀረበ። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በማክልስፊልድ የሚገኘው ባለ አምስት መኝታ ክፍል ቤታቸው በ3.5 ሚሊዮን ፓውንድ ዋጋ ለሽያጭ ቀርቧል። ፈርጉሰን ቤታቸውን ለመሸጥ የወሰኑት የሚወዷት ባለቤታቸው ካቲ በ84 ዓመታቸው ከዚህ ዓለም በሞ ት ከተለዩ በኋላ ነው። ይህ ቅንጡ ቤት ተወዳጅና ተናፋቂ ትዝታዎችንም በውስጡ እንደያዘ ተነግሯል። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።